ምንድነው ለዛው፣ መኖሪያ ቤታቸው ድረስ ብቻውን ካሜራማኑ ካሜራማኑ ምን ሊያደርግለት ነው? ለራሱ መከላከል አይችልም። እንኳን አይደለም ሽጉጥ ያክል ተደቅኖበት፣ ልጅቷን ነው የመታት እያላችሁ አብዛኞቻችሁ፣ ግን እሷ ምንም አልሆነችም። እሷ ሞተ እኮ እንደዚህ ሆነ እያለች እንደውም መጨረሻ ላይ የእሷ ድምፅ ነበር የሚሰማው እና ሚኪን ነው የተመታችው እንግዲህ እንዲተርፍ እንግዲህ ሁላችሁም ጸሎት አድርጉለት። እኔ በጣም በጣም በጣም ነው ያሳዘነኝ እውነት ከምነግራችሁ በላይ እንበኛ ለሰው ብሎ ነው ይሄ ልጅ እንደዚህ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ፈተና የሚደርስበት ለሱ ለራሱ ችግር ለራሱ ጉዳይ አይደለም። እንደዚህ እየደከመ እየለፋ ያለው ለሰው ብሎ ነው። ያው እንግዲህ መልካም ለሚሰሩ ሰዎች እንግዲህ መጨረሻቸው ይሄ ይሆናል ብዬ አላስብም፣ አይገባቸውም እንግዲህ እግዚአብሔር ደግሞ በህይወት እንዲያተርፈው የሆነ ጸሎት አድርጉለት። ወንድማችን ምንም ነገር እንዳይሆን ጉዳቱ አንዴ ተጎድተዋል። መቼም እንግዲህ ምንም ነገር እንዳይሆን ብቻ ጸሎት አድርጉለት። እኔ በጣም ነው ያሳዘነኝ። ወይኔ የሆነ ነገር እስከምሰማ ድረስ ወይኔ ሚኪን የተመተው ሚኪን የተመተው ሲል ኮሜንቱ ራሱ እኔ ራሱ እዚሁ አለኩኝ። እሺ ተመልካች የሚጨነቅላቸውን ያክል እነሱ ለራሳቸው በፍጹም አይጨነቁም። ሁልጊዜ ሲሄድ ብቻውን ነው፣ ለዛውም የገዛ ቤታቸው ድረስ ሂዱ። አሁን ይሄ ልጅ ብቻውን ባሄድ ከጀርባ የሆነ ሰው ኑሮ ቢሆን ሴትዮዋም ደፍራ ሽውጥ አውጥታ እንደዚህ አትተኩስበትም ነበር። ምክንያቱም አሁን ላይ ወንዱ ልጅም ለእሷ ነው የሚያግዘው እንጂ ሚኪን እንዳትተኩስበት መያዝ ይችል ነበር። ግን እነሱ ሁለቱ ተመካክረው ስለመጡ እንግዲህ እሱን ለመግደል የቆረጡት ይመስሉኛል። ብቻ እግዚአብሔር ያትርፈው እያላችሁ የእውነት ጸሎት አድርጉለት። እኔ በጣም ነው ያሳዘነኝ። ከአንዴም ስንት ጊዜ ሚኪን እንደዚህ አይነት ፈተና ደርሶበታል። ይሄ መጀመሪያው አይደለም። ያሳዝናል በጣም የሰው ልጅ ግን እኔ እንጃ፣ አንዳንድ ጊዜ ፈተና ሲበዛ ለበጎ ነው ብላችሁ ታልፋላችሁ። ግን ደግሞ የዚህ ደግሞ ትንሽ ጫን ያለ ነው። እግዚአብሔር እንግዲህ መልካሙን ዜና ያሰማን እያልኩኝ ነው፣ ምንም ነገር እንዳይሆን። ምስኪን ለሰው ብሎ እኮ ነው፣ እግዚአብሔር ለሰው ለሱ ለሱ ቢሆን ሰው ግን ለሰው ብሎ እንደዚህ ራሱ እንደዚህ እስከ መቁሰል ድረስ ባለፈውም እንዳያችሁት አምስት ቀን ሙሉ ያለ ምግብ ያለ ውሃ ቤታቸው ውስጥ በሰንሰለት እጅና እግሩን አስረው በስንት ፍለጋ የተገኘ ልጅ ነው። ግን ምንም የሚማር ሰው አይደለም። ኔ ምን አይነት ኮሜንት የሚያነብም አይመስለኝም። ሰው ብቻህን አትሄድ፣ ሰው ይዘህ ሂድ፣ ከጀርባ የሆነ ሰው ይዘህ ሂድ ምናምን ካሜራ ማኑ ብቻ ምንም ሊያግዝህ አይችልም። አብዛኛው እንደዚህ ይላል። ግን እሱ ግን ምንም ነገር እንትን አይልም። በቃ ድፍረቱ የወንድነቱ ወኔው በቃ ብቻ እኔ እንጃ። እንትኑ አሪፍ ሳለ እንደዚህ ሲጎዳ ደግሞ ማየት በጣም እያማል። የእውነት ምስጊድ ልጅ ነው። በጣም በጣም ከምላችሁ በላይ ያው እያያችሁት ስለሆነ እናንተም መመስከር ትችላላችሁ። ስለሚኪ ብቻ ጸሎት አድርጉለት። የእውነት ምንም እንዳይሆን ወንድማችን ጸሎት አድርጉለት። እንደው አንዳንድ ጊዜ ጥሩ ጥሩ ጥሩ የሚሰራ ሰው መጨረሻውን እንደዚህ ነው የሚያደርጉት። በቃ እንቅፋት አይጠፋምን። አሁን ይቺ ሴትዮ ከጀርባ ልጁ የሆነ ነገር እንትን ባይላት እንደዚህ ደፍራ ልትተኩስበት አትችልም ነበረ። ሁለቱም እንግዲህ ቅጣታቸው ማግኘት አለባቸው። ሲጀመር ወንጀለኛ ናቸው። ወንጀለኞች ደግሞ እውነቱን አውጥታችሁ ሚዲያ ላይ እንደዚህ ህዝብ ሲያቅባችሁ እናንተን ለመጉዳት ጠዋት ማታ በቃ እንቅልፍ ነው የሚያጡት። ሰው አሁን የዚህ የሚኪ ጉዳይ በሚኪ ብቻ ሳይሆን በሚኪ እንደ ሚኪ እንደነዘላለም ልዑል በእንደነሱ አይነት ዙሪያ የሚሰሩ ሰዎች በሙሉ እንግዲህ የሚደርስባቸውን ጥቃት እያያችሁ ነው። በቤተሰብ ይመጣሉ፣ በምትወዱት ሰው ይፈትኗችኋል። እና እነሱ የሚፈልጉ ስራችሁን እንድታቆሙ እና የያዛችሁትን እንትን እንድትተዉ በቃ እነሱ ደግሞ እንደፈለጉ ሰውን ማሰቃየት ሰውን እንትን ማለት የለመዱት ነው። እንደዚያው እንዲቀጥል ነው የሚፈልጉት። ያው እናንተ ደግሞ እንግዲህ እውነትን ከእውነት ጎን ቁማችሁ ለህዝባችሁ እያገለገላችሁ ነው፣ ግን ደግሞ እናንተ ስትጎዱ ደግሞ በጣም ያማል። ለሰው ብላችሁ እንደዚህ ስትሰቃዩ ማየት የእውነት በጣም ከባድ ነው። እግዚአብሔር ብቻ ያትርፍህ እያላችሁ የሚኪን እውነት ጸሎት አድርጉለት። ምንም ነገር እንዳይሆን ወንድማችን እን እኔ እንጃ ብስጃ። ከባድ ነው። በጣም ስሜቱ ከባድ ነው። ጋይስ እንደ በዛም ስትሉ ስቃይ ነው። በዛም በዛም በዛም በቃ እንደው ጥሩ ነገር የምንሰማበት ነገር መቼ ይሆን እውነት ሚኪ። አሁን በአሁኑ ሚኪ በጣም አጥፍቷል። በጣም በጣም ማለት ነው። ብቻውን አንደኛ፣ ብቻውን ሜዳ ያልነበረበትም ሁለተኛ ድረስ መኖሪያ ቤታቸው ሂዶ እንደዚህ፣ አሁን ሰውስ ምን ይላል? ማን ነው የሚገላግል አሁን ለእንደዚህ አይነት ሰው የገዛ ቤታቸው ሂዶ እንደዚህ ፊት ለፊት፣ ኧረ እንደው ክፉ ነገር ያሰማ ምንድነው፣ ጥሩ ነገር እያሰማን፣ እግዚአብሔር የሆነት ክፉን ያርቀለት። እኔ በጣም ነው እንትን ያልኩት የደነገጥኩት፣ ወድቆ ሳይው ራሱ ወይኔ፣ በቃ በጣም በጣም ከምላችሁ በላይ ወይንም ምስኪን የባለፈው አልበቃ ብሎ አሁን ደግሞ መልሶ እንደዚህ ሲሆን ያሳዝናል። በጣም ምን ማድረግ ይቻላል? ጎበዝ ምን ማድረግ ይቻላል? ኧረ ወደዛ እንደ ወደዛ እንደው በዚህ አይነት ስራ የሚሰሩ ወንድሞች እንደ እውነት ውይ ስራችሁንም አቁሙ ይቅርባችሁ፣ ማለትም ይከብዳል። ምክንያቱም እነዚህ አሁን የሚሰሩት ለብዙ የተቸገሩ ወገኖች እየደረሱላቸው በጣም የሚሰሩት ስራ የሚደነቅ የሚበረታታ ነው። ለሕዝብ ነው እንደዚህ እንጂ ለራሳቸው እንትን ብለው አይደለም እነሱ ደግሞ እንግዲህ ፈተና ይበዛባቸዋል። ለሰው ብለው እንደዚህ ራሳቸው እንደዚህ እስከ እንትን እስከማለት ድረስ ደግሞ በጣም ከባድ ነው። ጋይስ ምን እንደሚሻል ራሱ አላውቅም። የእውነት በጣም ያስጠላል። ስትሉት ብትሉት ብትሉት ብትሉት አንዱ ስትሉ አንዱ አንዱ ስትሉ አንዱ ምንም ወንጀለኞቹ ምንድን ነው እውነቱ ሲወጣባቸው እንግዲህ ሰውን እንደዚህ ማሰቃየት፣ ሰውን ማሰር፣ ሰውን መግደል ነው ስራቸው። እግዚአብሔር ይፍረድባቸው የእውነት አሁን ሚኪ ምንም ነገር አይሆን ብላችሁ ጸሎት አድርጉ። ምንም ምንም ነገር እንዳይሆን ጉዳት ውስጥ ጉዳት ነው። ግን ምንም ለክፉም አይሰጠው ነገር ይሁን። የእውነት አይገባውም። ወንድማችን ለሰው ብሎ ነው እንደዚህ የሆነው። ለእህታችን ብሎ ነው እንደዚህ ራሱን እስከ እንትን እስከ ማለት ድረስ የደረሰው እና እግዚአብሔር ጥሩ ነገር መልካሙን ነገር እያሰማን እያልኩኝ ከባድ ነው በጣም ምንም አይማርም እኮ ምንም። ባለፈውም ካሜራማኑ ይዞ ሄዶ ጥሎት እየሮጠ የነበረው ብቻውን ምንም ማድረግ ስላልቻለን፣ አሁንም መልሶ እዛው ሰው አንድ ጊዜ አይማርም። አረ በፈጣሪ የዚህ የሚኪ ባሰ፣ የእውነት ሌሎችስ ሰው ይዘው ነው የሚሄዱ፣ ከጀርባ እንደዚህ አይነት ቦታ ሲሄዱ ብቻቸውን ተዳፍረው አይሄዱም። የሚኪ ደግሞ በጣም በጣም ባሰ። የእውነት ምንም የሚማር ሰው አይደለም። ስትነግሩት ስትነግሩት ስትነግሩት፣ በዚህ ሰምቶ በዚህ ነው የሚያፈስሰው እና ከባድ ነው። በጣም ከምላችሁ በላይ እንደው ወደዛ ወደዛ ይላሉ። መረባ መረባ መረባ ይላሉ። እንግዲህ ቸር ወሬ እያሰማን ነው የምንለው። ሌላ ነገር ምንም ማድረግ አንችልም። ያው እንግዲህ የሚያጓጓ ቦታ ላይ ነው ያቆሙት ቪዲዮ። ልባችን አንጠልጥለውት ነው የሄዱት። እንግዲህ ቸር ወሬ ያሰማን። ቢያንስ የሆነ ኮሜንት ትንሽዬ እኮ ከስር ሰላም መሆኑን መትረፉን ቢጽፉ አሪፍ ነበር ሰው ከሚጨነቅ። ያው እነሱ እንግዲህ ምንም ማድረግ አይቻልም። እንግዲህ እንጠብቃለን። ቸር ወሬ ያሰማን። በማንኛውም ጋይዝ እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። ከተመቻችሁ ቪዲዮ ላይክ ሼር እያረጋችሁ አበረታቱን። ስትገቡ ላይክ እያደረጋችሁ ላይክ ሼር በምታደረጉ ሰዓት ለብዙ ሰው ተደራሽ ይሆናል። እንግዲህ ላይክ እያደረጋችሁ ቪዲዮን ጀምሮ ለምታ አበረታቱ እንዴት ደግሞ ልሙጭ ደሞ ካለፈነው አመሰግነው ሰላም ፍቅር ተመኘውላችሁ ቸር ወሬ እያሰማን እያልኩኝ በዚህ የዛሬው ቪዲዮ ይህን ይመስል ነበረ። ባይ ባይ